ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቱብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በዚህኛው ፕሮግራማችን እንግዲህ የምንመለከተው ወደ ዝውውር መስኮቱ ዘግይቶ ቢሆንም በክለቡ ደጋፊዎች በሚዲያ ባለሙያዎች ሲተች ሲወቀስ የነበረው የሚካኤል አርቴታ አርሴናል ሳይጠበቅ ደግሞ የተጫዋቾችን ዝውውር ከበስተጀርባ ግራውንድ ወርቆችን ከጨረሰ በኋላ ይፋ የማድረጉን የድርድር ፋይናል ስቴጆችን ማሳወቅ አዲሱ ተግባርና ባህሪ አድርጓል። እንግዲህ የአርሴናል ደጋፊዎች መስማት ከሚፈልጓቸው ጉዳዮች መካከል ወደ ስብስቡ የሚካተቱ ወይም የሚጨመሩ አዳዲስ ተጫዋቾች የክለቡን የስኳድ ጥልቀት፣ ጥራት፣ ጌም ማኔጅመንትን በይበልጥ ያሳድጋል ተብሎ ስለሚታሰብ፣ በተለይ ደግሞ የቡድኑ ጠባብ ስኳድ በተከታታይ ለሶስት የውድድር ዓመት ዋጋ እንዳስከፈለው ይታወቃል። ይህንን ተከትሎ እያንዳንዱን ዲፓርትመንት የማጠናከር ስራ እንግዲህ በሚካኤል አርቴታ አርሴናል ውስጥ ተጠናክሮ ቀጥሏል። አንድ ጉዳይ ለአርሴናል ደጋፊዎች ያለፈው ሳምንት አርብ የዛሬ ሳምንት የሰራነው አንድ ፕሮግራም ነበር። በነ ሮድሪጎ እነ ሞርጋን ሮጀርስ ኖኑ ማድዌኬ ምስል ባለበት አንድ ፕሮግራም ወደ እናንተ አቅርበንላችሁ ነበር በቀጣይ ሳምንት ምናልባት በአርሴናል ቤት ፈጣንና አክቲቭ የሆኑ የዝውውር ሂደቶችን ልንመለከት እንችላለን። አርሴናል ከቀጣይ ሰኞ ጀምሮ ጠንካራ የዝውውር ሂደቶችን ይጀምራል ወይም ይፋ የማድረጉን አሁን ለሚዲያ የማሳወቁን ከበስተጀርባ ያሉትን እውነታዎች ለሚዲያ ለማውጣት ሂደቶችን ይጀምራሉ እንጂ አርሴናል ከጀርባ ጠንካራ ስራ እየሰራ እንደሆነ ስናረጋግጥላችሁ ነበርና ካለፈው ሰኞ አንስቶ ይህን እንግዲህ የዛሬ ሳምንት አርብ ነበር ወደ እናንተ ያደረስ ነው። ከሰኞ አንስቶ እስከ ዛሬዋ የስራ ቀን ድረስ በአምስቱ የስራ ቀናት አርሴናል አክቲቭ ሆኖ ከየትኛውም ክለብ በተሻለ ሁኔታ ኮንፈርሜሽኖችን እያጠናቀቀ ነው። ቀጣይ ሳምንት ይፋ የማድረግ ስራዎችን ነው የሚሰራው፣ ከፓሪስ ባላ ጋር ማርቲን ዙቢመንዲ፣ እንዲሁም ኖርጋርድን አሁን ደግሞ ከወደ ስፔን የተሰማው በእንግሊዝ ሚዲያ ባለሙያዎች ደግሞ በተለይ ኤክስክሊቲቭ ኒውሶችን ከየትኛውም ዘጋቢ በላይ በዝውውር ኤክስፐርት የሆነው የእንግሊዙ ታማኙና ተወዳዳሪ የሌለው ኤክስክሊቲቭ መረጃዎችን በቀጥታ ከክለቦች የሚያገኘው ዴቪድ ኦርኒስተን እንዳለው ከሆነ አርሴናል በአጭር ቀናት ውስጥ አራተኛ ፈራሚ የሚሆነውን ተጫዋች ይፋ ለማድረግ ፋይናል ስቴጅ ላይ ደርሷል። ክሪስቲያን ማስኬራ ወደ ኮሎምቢያ የዘርሃረ ግንዱ የሚነሳ የስፔን ብሔራዊ ቡድን ከ21 ዓመት በታች የሚጫወት የቫሌንሻ የ20 ዓመት ሴንተርባክ አሁን ወደ አርሴናል አንድ እግሩ ኤመሬስ መግባቱ እየተረጋገጠ መጥቷል። ቀጣይ የስራ ቀን ፋይናላይዝድ የማድረግ ነው። አርሴናል በዝውውሩ ላይ 17 ሚሊዮን ፓውንድ ተጠይቆበታል። ክለቡ በተለያየ ተርም የሚከፈል የክፍያ አይነት አቅርቦ ቫሌንሽያ ለመደራደር ዝግጁ ነው። ተጫዋቹ ወደ አርሴናል ለመዘዋወር ተስማምቷል። በተጫዋቹ ወገን በኩል ያለው ጉዳይ አርሴናል አጠናቋል። ክለብ ከክለብ ጋር የሚደረገው ድርድር ደግሞ ፋይናል ስቴጅ ላይ ደርሷል። ይሄን ፕሮግራም ወደ እናንተ ስናሰናዳ ማለት ነው። ክሪስቲያን ማስኩዬራ እንግዲህ አዲሱ የሚካኤል አርቴታ የተከላካይ ክፍል ማጠናከሪያ ወይም ጥራትን የስኳር ጥልቀትን ለማሳደግ ተቀዳሚ ምርጫ የሆነው ክርስቲያን ማስኩዬራ ከስፔን የሀያ አመቱ ተጫዋች። እንግዲህ ከቀናት በፊት ግን ስለዚህ ተጫዋች አንድ መረጃ ሰምተን ነበር። ምናልባት ከአሪቢላ ብዥክ ዝውውር ጋር በተያያዘ ይሄ ተጫዋች በቀጥታ ወደ ሬድቡል ተወካዮች ጋር የክለቡ ዋና ኃላፊዎች ጋር ተደራድሮ በቃላት ደረጃ መስማማቱን እና እስካሁን ድረስ ክለብ ከክለብ ጋር በሚያደርጉት ይፋዊ ድርድር አለመጀመሩ ሲሰማ ነበር እና በስተመጨረሻ ማርሴናል እንግዲህ አፋጣኝ የዝውውር ሂደት በመጠቀም በቀጥታ ያን ዝውውር ሃይጃክ በማድረግ ነው እንግዲህ ከአርቢ ላይፕዚግ ነጥቆ ራሱ ለማድረግ ከጫፍ የደረሰው ይሄ ዝውውር በቀጣይ ቀናት ሁለት ሶስት ቀን የስራ ቀናት ውስጥ እንደሚጠናቀቅ ይጠበቃል። ነገር ግን አንድ ምሽት ላይ የተጫዋቹ ዝውውር እየተቃረበ በመጣ ቁጥር እየወጡ ያሉ መረጃዎች አሉ። አንድሬስ ቤርታ ከአትሌቲኮ ስራቸው ከመልቀቃቸው ቀደም ብሎ ለቀጣይ ለሚመጣው በቦታው ላይ ለሚሾመው ስፖርቲንግ ዳይሬክተር የዚህን ተጫዋች ስካውት ሪፖርት ዶኩመንት እንዳስረከቡ ዴሊ ሜል ጽፎ ነበር። ይሄ የዴሊ ሜሉ ሪፖርተር ደግሞ እንደምታውቁት የአርሴናል ውስጥ አዋቂ ተብሎ ከሚጠቆሙ ዘጋቢዎች መካከል ኢሳን ካህን እንደሚለው ከሆነ አንድሬስ ቤርታ ቀደም ብለው በተጫዋቹ ዙሪያ ጠለቅ ያለ ስካውት ሪፖርት አላቸው። ተጫዋቹን በደንብ መልምለውታል። እድገቱን ሲከታተሉ ነበር የከረሙት በስተመጨረሻም ለአትሌቲኮ ዳይሬክተሮች አስረክበው። ነገር ግን አትሌቲኮዎች በተጫዋቹ ላይ መዘናጋት አሳዩ። ላይብጂ ገባ፣ ተጫዋቹ ጋር መደራደር ጀመረ። አርሴናል በመጨረሻም እንግዴ ያለፈው ሰኞ አንስቶ በደንብ ግራውንድ ወርኩን አጠናቆ ሀሙስ ምሽት ይፋ አድርጓል። ክርስቲያን ማስኩዬራ የክለቡ አዲስ ሴንተር ባክ። በቀጣይ 24 ሰዓታት ውስጥ እንግዲህ ይሄ የዝውውር ሂደት በሁለቱ ክለቦች መካከል ስምምነት ላይ ተደርሶ በስራ ቀናት ፋይናላይዝ የማድረግ ስራ ይጀመራል ነው የተባለው። ፋይናል ስቴጅ ላይ ነው የሚገኘው። ድርድሮች በፈጣን ሁኔታ እየተጓዙ ነው የሚገኙት። አርሴናል ግን በ24 ሰዓት ልዩነት ነው ኖርጋርድን ጋርድን ወደ ክለቡ ለማዘዋወር ከተስማማ በኋላ በ24 ሰዓት ልዩነት ማስኩዬራን እንደገና የግሉ ለማድረግ ከጫፍ መድረሱ የተሰማው ስለዚህ ይሄ ሳምንት እንደተባለው ያለፈው ሳምንት እንደጠቆምናችሁ ከሰኞ ጀምሮ የአርሴናልን አክቲቭ የመሆን በዝውውሩ ላይ ከተመለከታችሁ ኬፓ፣ ዙቢመንዲ፣ ኖርጋርድ፣ ማስኬራ አራት ተጫዋች በአምስት የስራ ቀናት። ስለዚህ ቡድኑ ገበያው ላይ አልተዘናጋም፣ ከገበያው አልራቀም ወይም አርሴናል ድምጹን አጥፍቶ ከበስተጀርባ እየሰራ እንደሆነ ነው የሚያሳየው። ክለቡ እስካሁን ድረስ ባለው እንኳን በፋይናንስ ስርዓቱ የሚያናጋ ትልቅ ክፍያ አልከፈለም። ለሶስቱ ተጫዋቾች፣ በተለይ ለኖርጋርድ ለዚህ ተጫዋች ይከፈላል ተብሎ የሚጠበቀው እንዲሁም ለኬ ፓሪስ ባላገ የዙቢ መንዲ ክፍያ ነው፣ ከፍተኛውን የሳመር ዝውውር በጀት ሊይዝ የሚችለው አሁን በቀጥታ ቡድኑ ትኩረቱን እያንዳንዱን ዲፓርትመንት እንደሆነ በግልጽ ያሳየበት ነው። ይሄ ተጫዋች ምናልባት ለሚካኤል አርቴታ ልክ የዊሊያም ሳሊባ አይነት ዝውውር። ሳሊባን አርሴናል እንዳስፈረመ በውሰት ተጫዋቹ ቆየ። ከመጣ በኋላ በአንዴ ነው እንግዲህ ለሚካኤል አርቴታ የተከላካይ ክፍሉ ልብ መሆን የቻለው። ስለዚህ እንዲህ አይነት የተጫዋቾችን እድገት በትዕግስት የመጠበቅ ጉዳይ አርሴናል ቤት በደንብ ይስተዋላል። ስለዚህ ይህ ተጫዋች በሚያገኘው ደቂቃ እድገቱ ተጠብቆ ለወደፊት ቀጣይነት ያለው ጥሩ ቡድን ለመገንባት ከወዲሁ ራሱ መሰናደውን በደንብ አጠናክሮ ስሩንም እየገነባ ለውጤት የሚያበቃው ለውጤታማነት ለሻምፒዮናነት የሚያበቃውንም ቡድን እየገነባ ነው። እንግዲህ የሚካኤል አርቴታ አርሴናል ሌላ አራተኛ ተጫዋች ወደ ክለቡ ሊቀላቅል ተቃርቧል። በነገራችን ላይ የሶስቱ ተጫዋቾች ዝውውር የሚጠናቀቀው ቀጣይ ሳምንት ነው። በዚህ ሳምንት የዶኩመንትና የተለያዩ ስምምነቶች ኢሜይል የሚደረጉበት እና በሁለት ክለቦች መካከል ከአርሴናል ከሻሽ ክለቦች ጋር የሚያደርገውን የሬጅስትሬሽን ፋይሎችን የሚለዋወጡበት ሳምንት ነው እና በቀጣይ ሳምንት ክለቡ በራሱ ይፋዊ ድረገጽ፣ ማህበራዊ ድረገጾች ይፋ ነው የሚያደርገው። ከዛም በኋላ ኮንፎርሜሽኖች ሁሉ ይታወቃል። አሁን ኖርጋርድ፣ ኬፓ፣ ዙቢ መንዲ ቀጣይ ሳምንት የአርሴናል ንብረት መሆናቸውን ኦፊሻሊ ለእግር ኳሱ ቤተሰብ የሚገለጽበት ሳምንት ነው። ስለዚህ ያው ክለቦች የራሳቸው የሆነ ስኬጁል ያላቸው እንዴት ኮንፈርም እንደሚደረግ፣ ለምሳሌ የፍሎሪያን ቪዝ ዝውውር ከተጠናቀቀ በሁለቱ ክለቦች መካከል የፈጀው አስራ ሁለት ቀናት ነው ይፋ ለማድረግ አስራ ሁለት ቀናት ሙሉ ደጋፊው ሲጠይቅ የነበረው ስምምነቱ ከተፈጸመ ለምን ዝውውሩ አይጠናቀቅም? ተጫዋቾቹ እረፍት ላይ ሊኖሩ ይችላሉ። ክለብ ከክለብ ጋር በሚያደርገው ድርድር የክፍያ ሂደቶችን ለማጠናቀቅ ለራሳቸው የሚያመቻቸውን ጊዜና ሰዓት ይመርጣሉ። ድርድሮች በጣም አሰልቺ ናቸው፣ ከበስተጀርባ ያሉት እና ያው ለኮንፈርሜሽን ትግስት ነው እንጂ ክለቡ አራተኛ ተጫዋች ለማስፈረም አሁን ላይ ተቃርቧል። ይሄን የቫሌንሺያ ከአንድ ዓመት የስፔን ብሔራዊ ቡድን ተከላካይ እንግዲህ ወደ አርሴናል ለመዘዋወር በጣም ከጫፍ ደርሷል። ምናልባት ይህም መረጃ እያደመጣችሁ ዝውውሩ ሊጠናቀቅ ይችላል። ትልቅ ትልቅ ሌላ ዝውውር በሚካኤል አርቴታ አርሴናል ያለፉትን ቀናት አንድ አንዳንድ ጥቆማዎችን ስመለከት ነበር። በተለይ የክለቡ የዝውውር ሂደትና የሚያስፈርማቸው ተጫዋቾች አንዳንዴ በክለብ ውስጥ የታምኖባቸው የሚመጡ ተጫዋቾች ስለ አገልግሎታቸው እንጂ ስለወጣባቸው ገንዘብ በአብዛኛው መመልከት ለእግር ኳሱ ቤተሰብ ለእግር ኳሱ ተመልካች የክለቡን የፋይናንስ ስርዓት ለነሱ መቶ ሳይሻል አይቀርም። ለምን ሌላኛው ክለብ ትልቅ ገንዘብ ስላወጣ የግድ አርሴናል ትልቅ ገንዘብ ማውጣት አለበት አይባልም። ነገር ግን ክለቡ የሚያስፈልገውን ተጫዋች ይጎለኛል ያለውን ኳሊቲ የሚያሟላበት ስትራቴጂ የራሱ የሆነ የክለቡ እቅድና መንገድ አለ። አሁን ለምሳሌ የነ ኖርጋርድ ዝውውር ድንገት ይፈጸም እንጂ በአርሴናል የዝውውር ራዳር ውስጥ ከተካተተ ሶስት አራት ወር እንደቆየና የምልመላ ሂደቱ ብሬንፎርድ ከአርሴናል ለምሳሌ በጂቴክ ኮሚኒቲ ስቴዲየም ሁለተኛ ዙር ጨዋታው ሲደረግ የመጀመሪያው ዙር ሲደረግ የተጫዋቹን ኤጀንት ኮንትራክት እንዳደረጉ የአርሴናል ኃላፊዎች ሲገለጽ ነበር። አሁን ከሐሙስ በወጡ ዘገባዎች ሁለተኛው ዙር ጨዋታ በኤምሬስ የሊጉ መጠናቀቂያ አካባቢ ባቻ ውጤት ሲጠናቀቅ ጭምር የአርሴናል ኃላፊዎች ተጫዋቹን አናግረውታል፣ ፈቃደኛ መሆኑን ስለ ቡድኑ ፕሮጀክት የተወሰነ ገለጻ አድርገውለታል። ይሄ ማለት በጊዜው እንኳን ፓርቴ ኮንትራክት እንደማይፈርም የአርሴናል ኃላፊዎች ያውቁት ነበር ማለት ነው። ስለዚህ ሂደቶች ጊዜና ሰዓታቸውን ጠብቀው ይፋ ይሆናሉ፣ ይገለጻሉ። የዝውውር ክፍያዎች ደግሞ የግድ ሊቨርፑልና ሲቲ ወደ 200 ሚሊዮን ገደማ የሚጠጋ ገንዘብ በገበያው ላይ አውጡ ስለተባለ ብቻ አርሴናል ከነሱ ጋር ስለሚፎካከር በእነሱ ልክ ማውጣት የለበትም። ለምሳሌ የስኳድ ተጫዋቾችን ነው እስካሁን እያስፈረመ የሚገኘው ከአንድ ዙቢመንዲ ውጭ ቡድኑ ደግሞ የጎደለው ትልቁ ጉዳይ የስኳድ ጥራት ነው። የስኳዱ ጥራት ጥልቀት አነስተኛ መሆኑ ነው አርሴናልን የጎዳው። በተጫዋቾች ጉዳት፣ በቀይ ካርድ፣ በብቃት መውረድ ክለቡ ሲተጓጎል የነበረበት ዋነኛ ምክንያት የስኳድ ጥራት ጉለት ነው። ስለዚህ የፓርቴ መልቀቅ ክፍተት ይኖረዋል። ስለዚህ በተመሳሳይ ኳሊቲ ነገር ግን በተሻለ የዲፌንስ አቅም የራያን ጫና ለመቀነስ ኬፓሪዝ ባላጋን አሁን፣ ደግሞ ለሁለቱም የተከላካይ ተጫዋቾች ሮቴሽን ማድረግ የሚችል ጥሩ የሀያ አመት ወጣት ተከላካይን ባካፕ የሚሆን ጥሩ ስፔናዊ ተከላካይ አመጡ ለማምጣት ተቃረቡ። ምንም እንኳን ዝውውሩ ባይጠናቀቅም ለማምጣት ተቃርበዋል። ስለዚህ ከአርሴናል በቀጣይ ሳምንት ከሚያሳውቀው አራት ፊርማዎች ውስጥ ሶስቱ የስኳድ ተጫዋቾች ናቸው። ስለዚህ ይህን የስኳድ ጥራት ማሳደግ አንዱ የዚህ ሳምር ፕላን ነው። ስለዚህ አርሴናል የግድ ለስኳድ ተጫዋች ሀምሳና ስልሳ ሚሊዮን ፓውንድ መክፈል የለበትም። ስለዚህ ይህን ማኔጅ እያደረጉ ነገር ግን ትላልቅ ኢንቨስትመንት አሁን የሚያስፈልጋቸው ፖዚሽኖች አሉ። የግራ ክንፍ አጥቂ አንዳንድ ዘገባዎች እንደሚሉት ከሆነ ክሬቲቭ አማካይ ጭምር አርሴናል በገበያው ላይ እየተመለከተ ነው። ለዛ ነው እነ ሞርጋን ጊብስ ዋይት ይቅርታ፣ እነ ሞርጋን ሮጀርስ ስማቸው ከአርሴናል ጋር እየተያያዘ የሚነሳው። ለማንኛውም እንግዲህ ክርስቲያን ማስኬራ ወደ አርሴናል የመምጣቱ ጉዳይ የቀናት ጉዳይ እንደሆነ ነው እየተመለከተ የምንገኘው። ስፔናዊው የመሀል ተከላካይ ሀያ ዓመት ከቫሌንሺያ ከ15 እስከ 17 ሚሊዮን ፓውንድ ይከፈልበታል ተብሎ ይጠበቃል። ሁለተኛው መረጃ ግን ለአርሴናል ደጋፊዎች ምናልባት ከምሽት ከወጡ ትላልቅ ዘገባዎች ውስጥ ረጅም ሰዓት መረጃዎችን ስንጠብቅ ስለነበር እና ስንከታ የመጨረሻ ይሄ ለአርብ ንጋት ትላልቅ ጋዜጦች ይዘው የሚወጡትን ጽሑፍ ምሽት ላይ የሚያሳውቁበት አንዳንድ ሩመርሶች ይለቀቃሉ ያደጉ ኤክስኪዩቲቭ ኒውሶች ይወጣሉ የተወሰኑ እና ምሽት ላይ ከተመለከትናቸው ትላልቅ መረጃዎች መካከል ምናልባት ከክርስቲያን ማስኬራ ዝውውር በበለጠ አርሴናሎችን ተስፋ ሊሰጥ የሚችለው የዝውውር ሂደት የኤቤሪቼ ኢዜ ጉዳይ ነው። የኢዜ ጉዳይ በታይምስ ነው የተገለጸው በእንግሊዝ ተነባቢና ታማኝነቱ በላቀ ደረጃ የተቀመጠ የተረጋገጡ መረጃዎችን በመጻፍ የሚታወቀው ትልቁ ተነባቢ ጋዜጣ ነው። በኤክስ ቻናሉ በኤክስ ገጹ ላይ ታይምስ ይዞ በወጣው ዘገባ መሰረት ከማስኬራ ዝውውር ጋር አያይዞ የጻፈው ጽሁፍ ምናልባት በቀጣይ ቀናት ውስጥ በተለይ ከሰኞ ጀምሮ ጠንከር ያለ መረጃም ልንሰማ የምንችለው በኤቤሪቼ ኢዜ ነው። ይሄ እንግሊዛዊ ተጫዋች የአርሴናል ትልቅ የዝውውር ኢላማ እና የቀጣይ ሳምንት ታርጌት መሆኑ በስፋት ተገልጿል። መረጃውን ገብታችሁ የተወሰነ ክፍያ እንግዲህ አርባ ስምንት ሰዓት እስከሚሞላው ድረስ መረጃው ክፍያ ይጠይቃል። ነገር ግን በተለያዩ መንገዶች መረጃው መመልከት ትችላላችሁ። ያ መረጃ እንደሚለው ከሆነ ኤቤሪቼ ኢዜ የአርሴናል አሁን ላይ የመጀመሪያ ፕራይም ታርጌት እንደሆነ ያ ዘገባ እየጻፈ ነው የሚገኘው ታይምስ። ይህም መረጃ ካወጣ ከተወሰኑ ደቂቃዎች በኋላ እስካይ ስፖርት ይፋ ባደረገው መሰረት አርሴናልና ክሪስታል ፓላስ ኢዜ ከአርሴናል ጋር በቃላት ደረጃ በግሉ መስማማቱን ተከትሎ አርሴናልና ፓላስ ስለ ክፍያ ድርድር በቀጣይ ሳምንት በጠረጴዛ ዙሪያ ይቀመጣሉ ይላል። ከስካይ ስፖርት ብቻ ነው ይህ መረጃ የተመለከትኩት። እና ቀላይ ስለ ኤብሪሼ ዜና አርሴናል አሌክስ ኮክ እና ቤን ጃኮብስ ሁለቱ የቶክ ስፖርትና የጊቪሚ ስፖርት የኤክስ ቻናል ዋና እንትኖች የዝውውር ኤክስፐርቶች፣ ሁለቱ በተለይ መቀመጫቸው ለንደን የሆነ ሁለት ዘጋቢዎች በእንግሊዝ ከታመኑ ሪፖርተሮች መካከል ሁለቱ እነዚህ በደንብ ይጠቀሳሉ። በተለይ ለለንደን ክለቦች ቅርብ ናቸው። ቤን ጃኮብስ አሌክስ ኮክም እንደሚሉት ከሆነ አርሴናልና ኢዜ በሁለቱ ተወካዮች መካከል የነበረው ድርድር የመጀመሪያው ስቴጅ በበጎ የተጠናቀቀ ነው። አርሴናል አሁን ላይ ኢዜን ተቀዳሚ አድርጓል ነው ሁለቱ ሲሉ የነበሩት እና አርሴናል በራደርስ ማካተቱ ብቻ ሳይሆን ከኢዜ ተወካዮች ጋር ድርድር አድርጓልና ለስምምነት የሚያበቃውን ድርድር ይሄ አግሪድ ሳይሆን ለስምምነት የሚያበቃውን የመጀመሪያ ስቴጅ ድርድር አድርጓል ሲሉ ነበር። ምሽት ላይ ስካይ ስፖርት ደግሞ የሚለው የኢዜ ተወካዮች ለአርሴናል ፍቃድ ሰጥተዋል ለፓላስ ቅድመ ሁኔታዎችን እንዲያቀርቡ ማለት እንዲደራደር ተጫዋቹ ወደ አርሴናል መዘዋወሩ ይፈልጋል የረጅም ጊዜ የቶትናም ኢላማ የነበረው ኢዜ ወደ ለንደን ሌላኛው ተቀናቃኝ ክለብ የመዘዋወር ቻንሱ አሁን ላይ በጣም ከፍ ብሏል በጣም ከፍ ብሏል ኢዜ የአርሴናል አሁን ላይ ተቀዳሚ ምርጫ ሆኗል ዘ ታይምስ ስካይ ስፖርት የቶክ ስፖርት እና ቤን ጃኮብስ ምናምን ይህን መረጃ በስፋት እየጻፉ ነው የሚገኙት። ገብታችሁ በኤክስ ቻናል መመልከት ትችላላችሁ። ጠንካራ መረጃ እየወጣ ነው። ስካይ ስፖርት የሚለው አርሴናል የሚስማማ ከሆነ ክሪስታል ፓላስ ያስቀመጠው ቅድመ ሁኔታ በ3 ተርም የሚከፈል የ20 ሚሊዮን ፓውንድ ክፍያ እስከ 68 ሚሊዮን ፓውንድ የሚጠጋ ክፍያ የሚያቀርብ ክለብ ሊያስፈርመው ይችላል። አርሴናል ደግሞ ያለፉትን ቀናት አስ ከትናንት በስቲያ በጻፈው ትናንት ምሽት በጻፈው መረጃ ከሆነ ዘጠና ሚሊዮን ፓውንድ ክፈሉ ተብለዋል። መቶ ስምንት ሚሊዮን ፓውንድ መቶ ስምንት ሚሊዮን ዩሮ ለሮድሪጎ አስ እንደሚለው ከሆነ መቶ ስምንት ሚሊዮን ዩሮ በጣም ከፍተኛ ክፍያ ነው እና ሪያል ማድሪድ ኃላፊዎች አርሴናል ይህም መረጃ ከሰሙ በኋላ ነው ኢዜን የመጀመሪያ ተቀዳሚ ታርጌታቸው ያደረጉትና 68 ሚሊዮን ፓውንድ ከተጫዋቹ ይፈልጋሉ። የተርም ክፍያው 20 ሚሊዮን ፓውንድ የሆነ እንደ ብቃቱ ታይቶ በሶስት ክፍያ 20 ሚሊዮን ፓውንዱ ከበር ከተደረገ በኋላ የብቃት ማሻሻያው ወይም ብቃቱ ታይቶ የሚከፈለውን 8 ሚሊዮን ፓውንድ ጋረንቲ ያለውን ጥያቄ አርሴናል የሚያቀርብ ከሆነ ኢዜን የግሉ ማድረግ ይችላል። በጣም ስቴፕ እንዳለውና ስቴፖች የተወሰኑ ደረጃ መሄዳቸውን ነው እስካይ ስፖርትም እየዘገበ የሚገኘው። ነገር ግን ኢዜ ለአርሴናል አረንጓዴ ማብራት ማብራቱን ተገልጿል። ይሄ ተረጋግጧል። ታይምስም እስካይ ስፖርትም አረጋግጧል። የተሻለ መረጃ ደግሞ በዛሬው የምሽት የዴቪድ ኦርኒስተን የመጨረሻ ዘገባ እስቲ ጠብቀን ደግሞ በኢዜ በኩል አርሴናልና ይዜ ያደረጉት ድርድር እንዴት ነበር? ድርድሩ ተደርጓል ወይ እንደሚባለው ከሆነ ከተደረገስ፣ የቃላት ስምምነቱ ክሪስታል ፓላስና አርሴናል በዝውውሩ ላይ ይመክራል ወይ በጠረጴዛ ዙሪያ ቀጣይ ሳምንት ሙሉ መረጃዎችን ዛሬ ነው እንግዲህ ኮንፈርም የሚሆነው እና ከምሽት ጀምሮ ይሄ መረጃ እያደገ መጥቷል። በደንብ ጠንክሮ በአርሴናል ዙሪያ እየወጣ ነው የሚገኘው ከሮድሪጎ ሂሳብ ጋር በተያያዘ አርሴናል በሰማው ከፍተኛ ገንዘብ ነው ማድሪድ የጠየቀውና አርሴናሎች አማራጮችን እየተመለከቱ ተቀዳሚ ምርጫቸው ኤቤሪቼ ኢዜ ነው። የዚህ ተጫዋች ዝውውር ደግሞ ካልተሳካ በቀጥታ ፊታቸው የሚያዞሩት ወደ ኖኒ ማድዌኬ ነው። እነዚህን ሶስት ተጫዋቾች ማስኩዬራን ፋይናል ስቴጅ ድርድሩ መድረሱን ኤቤሪቼ ኢዜ ጋር በተጫዋቹ ወገን በኩል የሚገኙ ተወካዮችን መደራደሩን አርሴናል፣ እንዲሁም ይሄ ዝውውር ሂደት ገፍቶ የማሄድ ከሆነ ታርጌታቸው ኖኒ ማድዌኬ መሆኑን በአጠቃላይ ዘታይምስ ነው አያይዞ የጻፈውና ይሄ በአርሴናል በኩል ቀጣይ ሳምንት ሌላ ዝውውር ልንሰማ እንችላለን፣ ልክ እንደዚህኛው ሳምንት ማለት ነው። ስለዚህ አርሴናል አክቲቭ መሆኑን በአንድ ሳምንት ውስጥ እንደ ማንቸስተር ሲቲ ተጫዋቾችን እንግዲህ በፍጥነት ተደራድሮ ቶሎ የማጠናቀቅ ስራ እየሰራ ነው የሚገኘው። በድጋሚ ከፖርቱጋል የሚወጡ መረጃዎች አሁንም፣ ሌላ መረጃ ደግሞ ዛሬ ስንሰማ ነበር፣ ከቀን ጀምሮ ከፖርቱጋል ተነባቢ ጋዜጦች ውስጥ አንዱ አርሴናል ለቪክቶር ጌኬሬስ ከ60 ሚሊዮን ዩሮ በላይ ለማቅረብ ተዘጋጅቷል፣ ግን ሊቨርፑል ዝውውሩን ተቀላቅሏል። አርሴናል ፊቱን አሁን ወደ ጊዮኬሬስ አዙሯል። የቤንጃሚን ሸሽኮ እና የአርሴናል ድርድር ገፍቶ ሊሄድ አልቻለም። ምክንያቱ ደግሞ በሁለቱ ወገኖች መካከል ያለው የሂሳብ ልዩነት አስር ሚሊዮን ፓውንድ ነው። አርሴናል ያችን የአስር ሚሊዮን ፓውንድ ውል አሻሽሎ ለማቅረብ ፈቃደኛ አይደለም። ይሄ የፖርቱጋል ሚዲያ የሚለውና ፊቱን ወደ ጊዮኬሬስ አዙሯል ይላል። አሁን ጊዮኬሬስ ሸሽኮ ጊዮኬሬስ ሸሽኮ አሰልቺ መረጃ ነው የምንሰማው። እስከ ጁላይ አስራ ሰባት ቡድኑ ወደ ሆንግ ኮንግ ከሚሄዱ ቀደም ብሎ የፕሪሲዘን ከለንደን ውጭ ከመጀመሩ በፊት አርቴታ የሚፈልገው አጥቂ ቡድን ውስጥ እንዲካተት ይፈልጋል። ስለዚህ ከቀጣይ ሳምንት ጀምሮ አርሴናል ማንን እንደሚያስፈርም ይፋ ያደርጋል ወይም ከማን ጋር የትኛው ደረጃ ላይ እንዳለ ይፋ ያደርጋል በታማኝ ዘጋቢዎች አማካኝነት ስለዚህ አሁን የትኛው አጥቂ አርሴናል ቤት እንደሚመጣ የሚታወቅበትም ሳምንት ነው። ካሁን በኋላ ምን ጠብቀው፣ በቀጣይ ሳምንት ይሄ ጉዳይ እንደሚለይም በበርካታ ሚዲያዎች እየተዘገበ ነው የሚገኘውና አሁን ላይ እንግዲህ ከፖርቱጋል የሚወጡ ዘገባዎች የሚያሳዩት ደግሞ እንደገና አርሴናል ፊቱን ወደ ስዊድናዊው አጥቂ አዙሯል ነው የሚለው። በሌላ በኩል እንግዲህ አስ ይዞ የወጣው ዘገባ ነው ሮድሪጎ ከፍተኛ ገንዘብ ተጠይቋል። ለሮድሪጎ አርሴናል ከፍተኛ ገንዘብ ተጠይቋል። አሁን ላይ ባለው እውነታ ከሆነ ደግሞ ለሪያል ማድሪድ ኦፊሻል ጥያቄ ለማቅረብ ሽጡልኝ የሚል ጥያቄ ለማቅረብ የተዘጋጀውና ብቸኛ ጠንካራ ፈላጊ የተጫዋች ሆኖ የተገኘው አርሴናል ብቻ ነው ብለዋል። ግን ማድሪድ ወደ መቶ 8ን ሚሊዮን ዩሮ አካባቢ አርሴናል እንዲከፍል ተጠይቋል ጠይቋል፣ ነው የሚለው። አስ ነው ይሄን ዘገባ ይዞ ወጣው። ማርካም እንግዲህ የአርሴናልን ጠንካራ ፍላጎት አያይዞ ጽፏል። ይሄ እስከ ምሽት ድረስ የተመለከትነው መረጃ ነው። በመጨረሻም እንግዲህ አርሴናል ማይልስ ሉዊስ ስኬሊን ለረጅም ዓመት የሚያቆየውን አዲስ ኮንትራት እስከ ሀያ ሰላሳ የሚያቆየውን እንደ ብቃቱ ታይቶ ደግሞ የሚጨመር የአንድ ዓመት ዋስትንዋስትና ያለውን ኮንትራት ትናንትና ይፋ አድርጓል። ሉዊስ ስኬሊ እንግዲህ የአርሴናል የሄል ኢንድ የአካዳሚ ውጤት የሆነው ተጫዋች በአርሴናል ቤት ለረጅም ጊዜ ይቆያል ማለት ነው። በአጠቃላይ እስከ አርብ ንጋት ድረስ ያለው የአርሴናል የዝውውር መረጃ ይህን ይመስላል። ማስኩዬራ፣ ኤቤሪቼ ኢዜ፣ ሮድሪጎ፣ ኖኒ ማድዌኬ፣ ሉዊስ ስኬሊ በጠቅላላ በአርሴናል ዙሪያ እንግዲህ ከሐሙስ ምሽት እስከ አርብ ንጋት ድረስ የወጡ ዘገባዎችን ከሁሉ ሚዲያ ሰብስበን እንግዲህ በተወሰኑ ደቂቃዎች ከእናንተ ጋር በእንዲመልኩ ቆይታ ያደረግን። ላይክ ሼር፣ ሳብስክራይብ ማድረጋቸው እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። አዳዲስ መረጃዎች ካሉ ደግሞ በድጋሚ ተመልሰን እንመጣለን። ሰላም ቆዩ።